ፍትህ ስሪ ፋሚሊዎች ፋሚሊዎቻችን እና ልጆቻችን የት ሄደው ነው ሁላችንም እየጠበቅ ናቸው ነው። እውነት እኔ ለብቻዬ ራሱ በጣም ተጨንቂ፣ እየገባው እየወጣው እየጎባው ስንሳት መሰላችሁ፣ መግባት መውጣት ከጀመርኩኝ ከዛም አልፎ ስልኬ በመደወል ቴክስ በማላክ ጠይቂ በማለት በውስጥ ተጨናንቋል ማለት ነው። እና ውድ ቤተሰቦች ያተጨናነቁ አብሽሩ፣ ይመጣሉ። ትንሽ ቢያረፍዱ ነው ማለት ነው እና ትላንትና እኮ አብርሽ ብለዋል ማለት ነው። ማታ ማታ ስንዞር እንውላለን፣ ቀን ቀን ደግሞ እንተኛለን እና አናቀውም ብለዋል። እንግዲህ እኛን ማለት ነው። በህልማቸው እያዩን ነው እውነት። ቪዲዮ ለቀናል። በቃ ሎዲንስ ብለው እነሱ ለሽ ብለዋል ማለት ነው። የኔ ምስኪኖች ተኝተው ይሆናል እውነት። ቪዲዮ እረስተውት ማለት ነው። እና ቤተሰቦቻቸውን አት አትጨናናቁ ባካችሁ እኔ አልፈርድባችሁም። እኔም በጣም ተጨነቂ ያለው ለምን አልለቅቁም ብዬ ማለት ነው። እና አርፍደውም ቢሆን ይለቃሉ ማለት ነው። እንደሚለቁት ግን ተስፋ አደርጋለሁ በመጨረሻ ይመጣሉ ብዬ ማለት ነው። ምክንያቱም ባለፈ መላያቸው ሜሪካ በጣም አምሽተው ነው የለቀቁት አስራ ሁለት ሰዓት አካባቢ ምናምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዝዝ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ እና ውድ ቤተሰቦቼ በውስጥ በጣም እየተጨናነቃችሁ እየደወላችሁ አላችሁ፣ ለሁላችሁ መልስ መስጠት ስላልቻልኩ ነው። እና እህቶቼ ይመጣሉ፣ አይዟቸው አይዟቸው፣ ጠንከርበሉ እንጂ ጸሎት አድርጉላቸው ማለት ነው። እነሱ ግድ የላቸውም ታውቃላችሁ። በቃ በሳቱ ምናምን ከኢትዮጵያ ሰዓት ከዚህ ሰዓት አንድ ላይ አልሆነም ብለው እየተናገሩ ነበረ። ትላንት ነው። ለዛ ይሆናል እንጂ ሌላ ነገር ተፈጥሮ አይደለም። እንሻላ በሰላም ይመጡልናል። በውድ ቤተሰቦች ያትጨናነቁ አብስሽሩ። እንግዲህ እንደ እያንዳንዱ ዛሬ እንቅልፍ የለውም ቪዲዮ ሳያይ ማለት ነው። በዛ ላይ ሩታዬ አብርሽ እንደዚህ ያምሮባቸው ውብ ሆነው መጥተው ማለት ነው። ማንሽም እንቅልፍሽን እንዳተኝ ሳታይ ማለት ነው። ሁላችን ማይተን ምናምን ነገር ሼር ሼር አድርገን ነው የምንተኘው ማለት ነው። እንግዲህ ፈረደብን ማለት ነው ዘንድሮ ጭራሻ ብዙ ትኮ የኛ ልጆችማ በቃ እንቅልፍ በእንቅልፍ ሆነው አልመሰለኝ እንቅልፍ አልጠገቡ መሰለኝ እና ሀገራቸው እንቅልፍ አይተኙም መሰለኝ የእንቅልፍ ማት ወርዶባቸው አልበል እና ምን ልበል ቤተሰብ አትፍረዱብኝ ሆነ እኔ ራሱ በጣም ነው የተጨነኩት ብስም ብስምና ቲክቶክ ብገባ ኢንስታግራም ብገባ ዩቱብ መጣ አውዝ ብላ ምን ሽ አይጣን ረጂም እና ምንም ነገር ይዤ አልወጣም። ዝም ብዬ ዞር ዞር ብዬ ወጣለሁ ማለት ነው። በተለይ የመድሀም ቅመም እንግዲህ ነገ ትምህርት አለ በጠዋት ነው የምንነሳው፣ እና አብርሽና ሮታ በመጠበቅ ላይ በዘበኝነት ታስረን ቁጭ ብለናል። እንግዲህ ምንም ማድረግ አይቻልም። ይሄ የኛ እድል ነው ማለት ነው፣ መጠበቅ ነው እንግዲህ። ጠብቁ። እሺ ውድ ቤተሰቦቼ፣ የኛ ጣን በለሎች ማለት ነው። እውነት ቃሉ ይቅርና ማለት ነው። ከምሬ ነው የምላቸው። ቆይ ትንሽ ቆይቶ ይለቃሉ ማለት ነው። ምክንያቱም ቪዲዮ ምናምን ራሱ ኦሬዲ ምናምን እስከሚያረጉ አንዳንድ ነገር እስከሚያደረጉ መሽቶባቸው ነው። ሲቀጥል ደግሞ ቀን ቀን ሲዞር ውለው ማለት ነው ማታ ካልተኙ እነሱ እኮ ብላክስ ነው እንትን የሚሉት የሚተኙት ማለት ነው። እኛ ስንተኛ እነሱ ይዞራሉ። ውጭ ነው ውጭ ነው የሚውሉት እኛ ስንነሳ ደግሞ እነሱ ይተኛሉ ማለት ነው። ጀስት እንደ አሜሪካ ማለት ነው። እንግዲህ ግራ ገብቶናል። እናንተንም ግራ እናስገባ ብለዋል አብርሽ ማለት ነው። ለራሳቸው እንቅልፋቸው እየለጠጡ እኛን ደግሞ በዘበኝነት አስረው ቁጭ አድርገውናል። ምንም ማድረግ አይቻልም። እንግዲህ መጠበቅ ነው። ሌላ መፍትሄ የለማ ከመጠበቅ ውጪ ማለት ነው። ሲቀጥል አብርሽ ስልክ አያነሰ እምነቴ ነው ምላችሁ እና ዋትስአፕ አውርተን ነበር። ቴሌግራምም ግን አይመልስም። ከተ ዳታ የለውም ማለት ነው አንድ ራይት ነው የሚያሳየው የተላከለት መሰጅ ራሱ ማለት ነው። እና ውድ ቤተሰቦች በተስፋ እንጠብቃቸው። ምንም ማድረግ አንችልም። የኔ ጠንበለሎች፣ የእኔ እህቶች፣ የእኔ ጀግናዎች አይዟችሁ፣ አትከፉ። እንግዲህ ብቅ ብቅ ይላሉ ብዬ ተስፋ አረጋለሁ። ዛሬማ ቪዲዮ ሳይለቁ ያድራሉ ብዬ አላምንም። ቢረፍድም ቢሆን ይለቁታል ማለት ነው። ለቀውትማ አድረው ማለት ነው። ጠዋት ስነሳ እኔ ካላገኘሁት ቤተሰቦች ማበዴ ነው። እኔ እውነት ለመናገር እንቅልፍ ሊደፋኛው ነው። ቤተሰቦች ነ በጠዋት ነው የምነሳው፣ ምሳት ነው የምነሳው እና ምንም ማድረግ አልችልም። መንገድ የሩት ዬንም ሰላይ ማለት ነው። ልተኛ ነው እንግዲህ፣ ሰላም ያሳድረን ሁላችንም ማለት ነው። ግን ከመጡ ማለት ነው፣ ይህንን ቪዲዮ የምታዩ በውስጥ መስመር የምታወሩኝ ልጆች ማለት ነው፣ ደውላችሁ ቢሆን ቀስቅሱኝ ማለት ነው። ሰምታችኋል፣ እንደ ባልሰማ እንዳታልፉ ለነገሮች የታረጉልኛላችሁ እኔም ባልላችሁ ግን ቢሆንም እንዳትረሱኝ፣ እሺ። እና እኔም ደግሞ ልተኛ እንደነሱ ማለት ነው። ምንም ማድረግ አልችልም። እንግዲህ ጠበቅኩ ጠበቅኩ ጠበቅኩ የለም ማለት ነው። ውድ ቤተሰቦች፣ ምንም ማድረግ ስለማልችል እንግዲህ እንቅልፌን ልተኛና ማለት ነው። በእልሜ ያያቸዋለሁ አብርሽና ሩታ። እንግዲህ ውድ ቤተሰቦች፣ የነበረ ቆይታ ይሄን መስል ነበር። መልካም ምሽት፣ መልካም አዳር። አላይነግ የሰው ይበለን። በያላችሁበት ሰላም እደሩልኝ። መልካም እንቅልፍ ተመኘውላችሁ። ግን ልጆቻችን ሳታኙ ደግሞ እንዳታኙ እንዳተኙ፣ ደህና ደሩልኝ። ባይ ባይ።